ቤት ሰዎችን የሚያሰቃዩና ከሞት መለስ ጥቃት የሚፈጽሙ መርማሪዎች የሕግ ጥበቃ የሚሰጣቸው አዋጅ ጸደቀ። የአዋጁ መጽደቅ አገዛዙ የገባበትን እብደትና ሕገ ወጥ ተግባር በግልጽ ያሳያል ተብለዋል። በወንጀል የተገኘ ንብረት ሕጋዊ በማስመሰልና ሽብርተኝነትን በገንዘብ መርዳት የሚመረምር ሰው በምርመራ ወቅት ከአቅሙ በላይ በሆነ ምክንያት ከግድያ ውጭ የትኛውንም አይነት ወንጀል ቢፈጽም ተጠያቂ የማያደርግ አዋጅ የአብይ አገዛዝ በተቆጣጠረው ፓርላማ ጸድቋል። በወንጀል የተገኘ ንብረት ሕጋዊ ማስመሰልና ሽብርተኝነት በገንዘብ መርዳት ወንጀል ለመከላከል ለመቆጣጠር የወጣው አዋጅ አገዛዙ በተቆጣጠረው ፓርላማ የጸደቀ ሲሆን አዋጁ በሽፋን ስር የሚደረግ ምርመራ እንዲያስፈጽም የተመደበ ሰው በግዴታ ላይ እያለ ከአቅሙ በላይ በሆነ ምክንያትና ከፈቃዱ ውጭ በሆነ ከግድያ ወንጀል በስተቀር ለሚፈጽመው ወንጀል ድርጊት የወንጀል ክስ አይቀርብበትም፣ ተብለዋል የምክር ቤት አባላቱን ስብሰባ መሰረት ያደረጉ ዘገባዎች እንደገለጹት ዶክተር አለሙ ጎንፋ የተባሉ በአዋጁ አንቀጽ አምስት ንዑስ አንቀጽ አስራ አምስት ላይ የቀረበው አረፍተ ነገር ትንሽ ከባድ መስሎ እንደታያቸው መናገራቸው ተጠቅሶ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 እንደ ተፎካካሪ የፖለቲካ ሰው አዋጁ ባለሀብቶች፣ ጋዜጠኞችን፣ ተፎካካሪ የፖለቲካ ፓርቲዎችን፣ የሰብአዊ መብት ተሟጋቾችና የታዋቂ ሰዎችን መብት የሚገድብ ነው በማለት ተናግረዋል። አዋጁ አፈና እንደሚያስፋፋ እንደውም የመናገር መብትን ይከለክላል የሚል እምነት እንዳላቸው የገለጹ የምክር ቤት አባል ምክንያቱም አዋጁ ስናየው በአስር ዓመት ገድቦ ነው የወጣው በማለት ገልጸዋል። ሕግ ከወጣበት ጊዜ ጀምሮ ነው ተግባራዊ መደረግ ያለበት ያሉት አቶ ሙሉቀን፣ ስለዚህ ከአስር ዓመት ወዲህ ብሎ ማውጣቱ የተወሰነ ግለሰቦች ወይም ቡድኖች ለማጥቃት ያሰበ ስለሆነ ለሀገራችንም ጥሩ አይደለም የሚል እምነት እንዳላቸው ጠቅሰዋል። የቀድሞ አብን ሊቀመንበርና የምክር ቤት አባል ዶክተር ደሳሌኝ ጫኔ በበኩላቸው በዓለም አቀፍ ስምምነቶች ላይ እንደተገለጸው ኃይልን በመጠቀም ንጹሃንን በማስገደድ ዓላማቸውን ለማስፈጸም የሚሳተፉ ተዋናዮች ተጠያቂ ለማድረግ ሳይሆን አዋጁ እየዋለ ያለው በዋነኛነት የመንግስትን ተቃዋሚዎች መንግስት ውስጥ ሆነው መንግስትን የሚተቹትና ጋዜጠኞችን ነው በማለት ተቃውሟቸውን አቅርበዋል። የአዋጁን ዝርዝር ካየነው በጣም አስገራሚ የሆኑ ድንጋጌዎች ይዟል ያሉት ዶክተር ደሳሌኝ ለምሳሌ የፋይናንስ ደህንነት አገልግሎት አጠራጣሪ ግብይትን ለሰባት ቀን አግዶ ማቆየት ይችላል ያለው ያለ ፍርድ ቤት ትእዛዝ መሆኑን ጭምር አስታውሰዋል። አዋጁ በሽፋን ስር ምርመራ የሚያካሄድ መርማሪ ከግድያ ወንጀል ውጭ በሌላ ወንጀል አይጠየቅም ማለቱን ያስታወሱ ዶክተር ደሳለኝ ለምሳሌ መርማሪው በሚሊዮን የሚቆጠር ገንዘብ ተደራድሮ ከሆነ ከወንጀለኛው ጋር መቀበሉን ብናውቅ አይጠየቅም ማለት ነው። ማሰቃየት ቢፈጽም የመብት ጥሰት ቢፈጽም አይጠየቅም ማለት ነው። መሆን ያለበት ግን ኢትዮጵያ በፈረመቻቸው ዓለም አቀፍ ድንጋጌዎች የተካተቱ ወንጀሎች አለመፈጸም ነው ሲሉ ተናግረዋል። አብይ አህመድ በዜጎች ላይ በእስር ቤት የሚፈጸሙ ጥቃቶ ቤቶች እንደሌሉ አድርጎ በአደባባይ ቶርች የለም ቢልም ዛሬ ቶርች ለሚፈጽሙና በየእስር ቤቱ ለሚያሰቃዩ ከመግደል ውጭ ላሉ ተግባራት ህጋዊ ጥበቃ የሚሰጥና የፈለጋችሁን እሰሩና ደብድቡ የሚል ትዕዛዝ ሲሆን፣ ይህም አገዛዙ የሄደበት ያለውን እብደት ያሳያል። እስከ ዛሬ ድረስ በተግባር ሲፈጸሙ የነበሩ ጥቃቶችን የህግ ድጋፍ በመስጠት በየእስር ቤቱ ንጹሃንን የሚያሰቃዩና የሚገድሉትን ለማደፋፈር የወጣ አዋጅ በመሆኑ ሰፊ ዓለም አቀፍ ተቃውሞ ሊቀርብበት እንደሚገባና በዚህም ጠንከር ያለ ስራ መስራት እንደሚያስፈልግ። አዋጁ መጽደቅ ተከትሎ የተለያዩ አስተያየቶች እየተሰጡ ይገኛል። አብይ አህመድ ስልጣን ላይ በወጣ ማግስት እኛ አሸባሪዎችንን በማለት በየእስር ቤቱ ጥፍር ይነቀላል፣ ድብደባ ይፈጸማል በማለት የህግ ተቆርቋሪ መስሎ ለመታየት መሞከሩ አይዘነጋም። የዛሬው አዋጅ ይህንን የሽብር ተግባር አጠናክሮ የቀጠለው አገዛዝ ለሽብር ፈጻሚ መርማሪዎቹ ህጋዊ ከለላ መስጠቱ ሰፊ መነጋገሪያ ሆኗል። መከላከያውን ጨምሮ ከፓርቲ ገለልተኛ ሆነው ህግና ሀገር የሚጠብቁ መሆን አለባቸው ብሎ ያስገድዳል እንደዛ ነው ወይ ያፈጠርነው ያደራጀ ነው እንደዛ ካላደራጀ ነው ይህ ህገ መንግስታዊ በሆነ መንገድ ተቋም ፈጥናል ማለት ነው በዚያ ጋር የተፈጠረም ተቋም ችግር ሊፈጥር ይችላል ማለት ህገ መንግስቱ በፍርድ ቤት የታሰረ ሰው ግረፉ ጨለማ ቤት አስቀምጦ ይላል አይልም መግረፍ ጨለማ ቤት ማስቀመጥ አካል ማጉደል የኛ የአሸባሪነት ተግባር ነው ይህን ህገ መንግስታዊ ያልሆነ ድርጊት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 ቻናላችንን ሰብስክራይብ ማድረጋችሁንና የደውል ምልክታኑን መጫናችሁን አትርሱ እንላለን። ደግመን እስክንገናኝ ሰላም።